ከየትኛውም ከስምንቱ የሚበልጠው ሳንሸነፍ ሀምሳ አንደኛ የማሸነፍ ሪከርዳችን ይዘን ነው አሁን የጨረስ ነው፣ እና በጣም ደስ ብሎኛል። ካለፉት ጊዜ ዘንድሮ በጣም ቻሌንጅ ነበረው። በተለይ ሁለተኛ ዙር ለእኛ በጣም አስቸጋሪ ነበረ፣ የልጆች ጉዳት፣ ብዙ ውጣ ውረዶችን አልፈን፣ የሀዋሳ ደጋፊ ከሞላ ጎደል ብዙ ነቀፋም አለ፣ ድጋፋም አለ። እሱን ሁሉ ተቋቁመን ከእግዚአብሔር ጋር ሻምፒዮን ነው። ትንሽ ጫና ነበረብን የደጋፊም ተጽዕኖ ነበረብን። ነገር ግን ያንን ተቋቁመን ሻምፒዮን ሆነናል። የውድድር ዓመቱን ያለ ሽንፈት ከዋንጫ ጋር ያጠናቀቀው የኢትዮጵያ ንግድ ባንክ ሴቶች ቡድን የኢትዮጵያ ሴቶች ፕሪሚየር ሊግን ለተከታታይ አምስተኛ ጊዜን በማሸነፍ ታሪክ ጽፏል። ሰዎች የደረስክበትን ያያሉ እንጂ የመጣበትን መንገድ አያውቁም የሚለው አሰልጣኝ ብርሃኑ ግዛው የዚያ ዓመት ድል እንደ ሌሎቹ ጊዜያቶች ሁሉ ፈታኝ ነበር ሲል ተናግሯል። ክረምት ላይ ነው ውድድሩ ያለቀ። በእኛ ሀገር ኮንቴክስት ደግሞ ብዙ ጊዜ ውድድር ሲበዛባቸው አናቅም። ሌላው ደግሞ ምስራቅ አፍሪካ ሀገራችን ላይ ወዳው ደግሞ ቻምፒዮንስ ሊግ ደረሰ አንደኛ ዞር ደግሞ እዛው ሞሮኮ ባለንበት ነበር የተጀመረው ተደራርቧል። እንደገና ደግሞ ሁለተኛ ዞር ከመጀመሩ በፊት ብሔራዊ ቡድን እንዲህ እያለ በጣም በርካታ ጨዋታዎች ነበሩና እነዚህ በርካታ ጨዋታዎች ሰባት ተጫዋቾች እንድንጎዳ አድርጓልና ሰባት ተጫዋቾች ሲጎዱ ሌሎች ልጆች ኃላፊነታቸው መወጣት እንዳለባቸው ጥሩ ስኳድ መያዝ በዚህ ጊዜ ነበር የሚጠቅመውና በአጠቃላይ 26 ጨዋታ ነው ያደረገው። ከ26ቱ ደግሞ 19 ጨዋታ በማሸነፍ እንደገና ደግሞ ሰባት ጨዋታ አቻ ወጥተናል። የኢትዮጵያ ሴቶች እግር ኳስ ከጊዜ ወደ ጊዜ እያደገ መምጣቱን የሚጠቅሰው አሰልጣኝ ብርሃኑና ተጫዋቾቹ ለውድድር ቦታ የሚሰጠው ትኩረት አነስተኛ መሆኑን ጠቁመዋል። አርቲፊሻል እንደመሆኑ ሜዳው ለወንድም ለሴትም ይከብዳል። ግን ያው ለእኛ ደግሞ በግል የሜዳ ችግር የለም፣ በእኛ በኩል ማለት ነው። ትሬኒንግ የምንሰራበት የምንቆይበት ቦታ ብዙም አልተቸገርንም። ግን ያው አርቲፊሻል እንደመሆኑ ለሴትም ለወንድም ይከብዳል። ሜዳውን ተደጋጋሚ በመረገጡ ይመስለኛል ጉዳቶች የሚያጋጥሙትና ብዙ ጊዜ ለሴቶች ትንሽ ትኩረት ያንሳል። እንደፈለጉ ይጫወቱ አይነት ነገር ነው የሚመስለውና ይሄ ነገር ቢታሰብበት ብዬ አስባለሁ። ብዙ ጉልበት ይፈልጋል። እንኳን ኛ ወንዶችም አይቋቋሙትም፣ እና ብዙ ያው ተጽዕኖ ይፈጥራል። ምንም ጥያቄ የለም። በተለይ የምንጫወትበት ሰዓት ዘጠኝ ሰዓት አምስት ሰዓት ሰባት ሰዓት የተለያዩ ሰዓቶች ቻሌንጅ አላቸውና አስቸጋሪ ነበሩ። በጣም ከባድ ነው እና ለጉዳትም እያዳረገ ነው የነበረው ሜዳው ነው። ያው ለቀጣይ ይስተካከላል ብዬ አስባለሁ። በኢትዮጵያ እግር ኳስ ፌዴሬሽን ብዙ ለውጦች ቢታዩም በዚህ በኩል ግን ለምን ዘንድሮ በሁለቱም ቦታ እንዳደረገ አላውቅም። ምናልባት ይሄ ከላይም ከታችም በጣም አደገኛ ነው እና በጣም በርካታ ጉዳቶች ናቸው ሲደረጉ የነበሩትና ሳር ሜዳዎች አሁን ዓለም አቀፍ ሆኗል። የለም በዚህ ሰዓት በነገራችን ላይ ብዙዎቹ ትቶታል። ይሄ ደግሞ ለከፍተኛ ጉዳት ይዳርጋል። እንግዲህ በጣም በርካታ ጉዳቶች ከገጠመው አበበ ቢቂላና እዚህ ነውና አወዳዳሪ አካል ይሄን ሊያስብበት ይገባል። አርቲፊሻል ሜዳ አይጠቅምም። የወንዶች ሜዳ ላይ አሁን ዝም ብለ ስትመለከት ምግብ ራሱ ተበላበታለና ሳር ሜዳ ላይ ነው ሁለት ውድድር ላይ ያደረጉት። እኛ ጋር ደግሞ ይህንን ለማግኘት ራሱ እድሉ አልገጠምንም። ከክለቧ ኢትዮጵያ ንግድ ባንክ ጋር የሊጉን ክብር ያሳካችው ሲና ፏቁማ ከፍተኛ ግብ አስቆጣሪ ሆና ስታጠናቅቅ ሐዋሳ ከተማ የብር ሜዳሊያ፣ ሲዳማ ቡና ሶስተኛ ደረጃን ይዞ በመጨረስ የነሐስ ሜዳሊያ ተሸላሚ ሲሆኑ ቦሌ ክፍለ ከተማ የስፖርታዊ ጨዋነት የዋንጫ ተሸላሚ ሆኗል።